በህይወቴ ለመጀመሪያ ጊዜ ስራ ሰርቼ የተከፈለኝ ብር ነው። ይህ ስጦታ አይደለም፣ የድካሜ ውጤት ነው። ብታይ፣ በመጀመሪያ ደሞዜ ለእናቴ ነው ስጦታ የገዛሁላት። ምን ነው፣ ብዙ ቃል የገባሁላቸው ሰዎች አሉ። ከአንድ በላይ ናቸው። አይገርምህም? የማይሳካ መስሎኝ እኮ ነው ለሁሉም ሰው ቃል የገባሁት። አሁን ምን እንደምገዛላቸው እራሱ አላውቅም። የማያስጨንቀኝም ችግር የለውም፣ ግን ለእሷ ቀድሜ ያደርግላታል። ሄሎ፣ የሚጣዬ እማ፣ ደሞዝ እኮ ተቀበልኩኝ። እንኳን ደስ ያለሽ። በጣም ደስ ብሎኛል። እሰይ፣ አውቃለሁ፣ አውቃለሁ፣ የሚጣዬ አውቃለሁ። ደግሞ ልገዛልሽ ያሰብኩት ስጦታ አለ። እሺ፣ እንዴ! ስለምን ስጦታ ነው የምታወሪው? እኔ ምንም ነገር አልፈልግም። አይቻልም። የፈለኩትን የፈለግኩት ነው የማረገው። ለነገሩ ልገዛልሽ አስቤ ግራ ስለገባኝ ብሩን ደሞ ይኸውልሽ፣ ማስታወሻ የሚሆን ነገር ግ እሺ፣ እሺ፣ እሺ ካነሰሽ አንዱን ገደልኩኝ ሶስት ይቀረኛል እዩዬ እንኳን ደስ ያለሽ በልኝ እንኳን ደስ ያለሽ ምንድን ነው ደሞዝ ነው እንዴ አዎና ዛሬ እንግዲህ በጊዜ ምናምን ታማክረኝ ነገር አለ አሀ ገና ካሁኑ ስለ ውጪ ማሰብ ጀመርሽ ብታጠራቅም ያሻልሽ ወሩ ሲያልቅ ከተረፈኝ አጠራቅማለሁ አሁን ቶሎ ናለኝ እሺ መጣሁ የማማከራት ስጦታ ልትገዛልኝ እንደሆነ ገብቶኛል። ምክንያቱም ልክ ስራ ስትይዝ ቃል ገብታልኛለች። ለአንዱ አለቃሽ ሰራተኛ በመሆንሽ ነው ይሄ ሁሉ ደስታ? ቆይ ባትሰሪ ግን ምንድን ነው የምታጭው? ይሄ ሁሉ አመት ስማር የደከምኩት ድካምስ? አ ለድካምሽ ነው እንጂ ለስራው አይደለም። ቆይ ምናልባት አሁን የህክምና ባለሙያ ሆነሽ ቢሆን ብዙ ነፍስ ታተርፍ ያለሽ፣ ብዙ ስራ ትሰሪ ያለሽ። የአንድ ድርጅት ካዝና ለመሙላት ይሄን ያህል። ቆይ ብር ቸግሮች ነው እንዴ? ሌላ ምክንያት አለኝ ግን ቅር እንዳይለ አትንገሪኝ። ያው ከነገርሽኝ ቅር ስለሚለኝ ባትፈልግም ልንገርህ ከጓደኞቼ ስራ ማልሰራ እኔ ብቻ ነኝ እና እና እነሱ ስራ ውሎ ሲገቡ እኔ ቤት ለዋል። ውጪ መዋሉ እና በስራ መድከሙ መንገላታቱ ነው ያጓጓሽ? ጭንቀቱ አያጓጓኝም። ግን እስቲ ትንንሽ ልጆች እንኳን ሚዛን ሰርተው ብር ይዘው ይገባሉ። እኔ አንድ ቀን ተከፍሎኝ አያውቅም እንዴ! ሰው ለመድከም ያዙ ይልቀቁኝ ይላል። እኛ ወንዶች ውስጥ ተረግመን ነው። ቆይ አንች ለምድ ብትከለክለኝ ደግሞ ባልሽ የድሮ ሰው ነው ብለው ጓደኞቼ ያሙሃል። እኔ ምስማማ ሁሉም ጓደኞችሽ ስለሚሰሩ አንቺም ሰርተሽ እንድትገቢ እና የበታችነት ስሜት እንዳይሰማሽ ነው እንጂ እንድትደክሜ አይደለም። እሺ፣ አመሰግናለሁ። ቆይ ግን እኔ ጋር ስሪ ስልሽ ለምንድን ነው መስራት ያልፈልግሽው? እኔ ማጥፋት አይቀርም ተናደህ ብትናገረኝ የእኔ ጥፋት እንኳን ቢሆን እቀየመሃለሁ። እንደዚህ እውነቱን ብንነጋገር አይሻልም? አረ ይሻላል። አልናገራትን ብለህ ዝም ብትለኝ እንኳን በእኔ ጥፋት ምክንያት እንከስራለን። ለምን ትከስራለህ? እሺ፣ አሁን የምትሰሪበት ቦታ ሳይከስሩ እኔ ምን አገባኝ። ከቀጠሩኝ ጥፋቴንም ይችሉታል። አለቃሽ ግን በምንም አይነት መንገድ አንድ ነገር ቢናገርሽ ኃይለኛ ፀብ ውስጥ እንደምንገባ ኦኬ አውቃለሁ። ይኸውልሽ ቀና ብሎ ሲያይሽ ቢያጋጥመኝ እኔን አያድርገኝም። እሺ ብዬሽ በመጀመሪያ ደሞዜ ግን ቆንጆ ስጦታ እገዛልሻለሁ። አይ ይቅርብኝ፣ እኔ ምንም አልፈልግም። ወደህ ነው ይገዛልሻል። እስካሁን ራሱ ስጦታ ባለመስጠት ይቆጭኛል። ቡጭ ቡጭ እስካሁን ከአለቃዋ ጋር አልተጋጨንም ይመስለኛል። አላጠፋች ይሆናል። ስጦታዋን ግን በጉጉት እየጠበኩኝ ነው፣ ምክንያቱም በስጦታዋ ለእኔ ያላትን ቦታ እረዳበታለሁ። ለክቧና ልናት አንድ ላይ ነው ቃል ይገባላቸው። አሁን ግን ለክቧ መስጠት አልፈለግኩም። ዝም ብዬ አደለም፣ ምክንያት አለኝ። የፈለገ ብታስቀይም ሽለም ትሰርቢያታለሽ። ክቧ፣ አረፊ። ቤቴን ራሴ ልምራበት። መምራት አልቻልሽበትማ። ይባስ ብለው እሷ አስቀየምሽ። አስቀይሜሻለሁ አስቀይሜሻለሁ። ስለአስፈራራሻት አስፈራርቼሻለሁ አስፈራራሁሽ። አንቺም አንቺም በጣም ታሳዝናላችሁ። ለማንኛውም የሆነ ነገር ብትናገርሽ ከዚህ በኋላ ጥለሽ ቤት ያላትቼ። መሲ ልቧ እንዲያብጥብኝ እያደረገች ነው። ለእሷ ቃል መግባት አልነበረብኝም። ተናድቻለሁ። አባቴ እኮ ነው ቃል እንዳትገቢ፣ ቃል ከገባሽ ደግሞ ቃልሽን ጠብቂ። አሁን ቃሌን ካፈረስኩኝ ራሴ ምፈርስ ነው ይመስል። እሺ የኔ ዲረስ መምጣት ለምንድን ነው ያስፈልገው? ይኸውልህ፣ ለማዘር ልሰጣቸው ያሰብኩ ስጦታ አለ። ለክቧ ግን አልሰጣትም። ምን? ቆይ ተረጋጋ። እኔ እንዲደግፈኝ ነው የምፈልገው? ክቧ ያደረገችኝን ነግሬህ የለ። ስለዚህ ልክ ነሽ ብለህ እንድታሳምናኝ ነው የምፈልገው። የገባሽላስቃል የፈለኩን እኮ ይሄን ቃሌ እንዴት ማፍረስ እንደሚችል እንድትነግረኝ ነግረ እኔ ከሰጧት እናደዳለሁ። ሄዱ ግን እኮ ራስሽ ነች ቃል መግባት ከባድ ነው እምትይ። እኔ የማያናደደኝ እሱ እምነቴ ነው። ዛሬ ግን ቃሌን ማፍረስ እፈልጋለሁ። ሄዱ አንቺ ቃልሽን የምትጠብቂ ታማኝ ሰው ነሽ። ባይሆን እንዳትናደጅ ስጦታውን ትንሽ ቀነስ አርገይ ስጫት። ትንሽን ብሰጣት እናደዳለሁ። እንደዚህ የለፋሁትን ብር ልስጣት ከዛ ጨጓራዬን ይመመኝ። እሺ በቃ ይሄ ብር ያንቺ ነው አይደል? እኔን እዚህ ውስጥ አትክተችኝ። በቃ ራስሽ ወስኝ። የእኔ ብር ማለት የአንተን ብር ነው። ብር ሂዋክን ስለተቀየምሻት ብቻ ከልክለሻት በኋላ ስትታረቁ አትጸጸችም? አይጸጽተኝም። እንደውም አመለጠሽ ብያት ትምህርት ይሆናታል። እኔ አገባኝም። በቃ አንተ ግን እንደ ባላክት ማድረግ እየጠፋብህ ነው። እሺ ወይ ብሩን አስቀምጪው እና በኋላ የፈለግሽውን ውሳኔ ትወስኛለሽ። ሲመስልህ እኔና ብር አንድ ቦታ መቆየት እንችላለን። እሱ ልክ ነሽ። አንቺ የብር አጠፋፍ ዘዴዎች የሚል ኮርስ መስጠት የምትችይ ሰው ነሽ። አሁን እንውጣ፣ ደክሞኛል። እንዴ ዛሬ አልችልም። ትናንት መጣሁ አይደል? በየቀኑ ሰው ደግሞ አላትል። በቃ ቻው። እሺ አውሪ እንጂ ምነው በነፃነት። እኔ እንዲ ድብቅቅ ነገር አልወድም። አውሪ። አሁን ስራ አልጀምር ነው ዋናው አጠገብህ ነው። እሽው፣ ወንድሜ ነው። ምን አልኩች ታዲያ እናቴ? አይ ምንም። ዋናው ማል ዋናው ዋናው ብያሉ ማዘሪ ተሳስተው ነው ገጅቶኝ ነውእንዴ ቆያችሁ? አልጨረሳችሁም ነበር እ አይጨረስ ልጄ። እና ተስፍሽ ወደ ቤት ሄዱ፣ እኔ ግን ሁኔታውን ልንገርሽ ብዬ መጣሁ። እንዴት ናት እሷ? ደህና ናት ደህና ናት ግን፣ ለመድሃኒት ብዙ ብር ጠየቁንና ተስፍሽን ፈላልግ ብዬ መጣሁ። ወይ ያገኘሁን ትንሽ ከኔ ወይ ልስጥሽ። ኧረ ከየትም ብሎ ያገኛል። አንቺ እስከ መቼ ቤት እንቀዳዳ እየሸፈንሽ ትኖሪያለሽ? ምን እያልሽ ነው ታዲያ? እንችሊታማ ኔ ዝም ማለት አለብኝ እንዴ ልየረፊ ምን እዳለብሽ? እሺ ጥሩ ካላገኘ ንገሪም። በቃ እሱማ አያገኝም። ያው ልፈላልክ ስላለ ትንሽ ልጠብቀው ብዬ ነው። ወይ ለዩ ልንገረው እንዴ? ሙልዬ ትንሽ እንጠብቀው። እሺ እንግዲህ እንዳልሽ እንዳልሽ። ማዘር ካረገዝኩ በኋላ በጣም ጥሩ ሆነውልኛል። ደስ እንዲላቸው እፈልጋለሁ። ያው ከማርገዜ በፊት ከባድ ምራት ስለነበርኩ በለው ኤዱሙች፣ ዛሬ ገና እውነቱን አመንሽ። ከባድ ምራት እንደሆንሽ እንዲህ በቀላሉ ይገባሻል ብዬ አስቤ አላውቅም ነበር። አሁንም አልገባኝም። ይልቅ ምን ልስጣቸው? ለእናቴ የምገዛላን ነገር ግራ ሲገባኝ ብሩ ላኩላት። በጣም አሪፍ ሀሳብ ነው። ለማስለም ለምን እንደዛ አታደርጊም? አይ፣ ለማዘር እንደዛ ላደርግ አልፈለግኩ። ለምን? ስንጣላ ስንጣላ ሊያስታውሱት የሚገባ ማስታወሻ ነው ልሰጣቸው የምፈልገው። እንደሱ ከሆነ ጥሩ ማስታወሻ የሚሆንሽ ነገር ልጠቁምሻ እዚህ ጋር የባህል ቤት አለ። ወደዛ ንዙር። አይቻልም። እሺ፣ ጥሩ በደንብ የምታስታውስ። እሺ፣ በባህል ልብስ ነው። ውይ ቆይ፣ ለእኔ የምትሰጠውን ስጦታ ማንን ነው የምታማክረው? አ እኔ ገብቻ ታለሁ ማለት ነው። ብቻ አራት ልጋብዝህ እንዳትልኝና ወሽመጤን ቁርጥ እንዳታደርገው ሚስጥር መሆኑ ነው። ለማዘር ስጦታ ገዝተንላቸው። ውይ ደስ ሲል! የመጀመሪያ ደሞዜን ምክንያት በማድረግ ቃል ገብቼ የላቸው ነበር። ሙሽሪትዬ፣ ለእኔስ? ለአንቺ የለም። ምን ነው? ምን አደረኩሽ? ትቸዋለሁ። ደህና ዋሉ። አሁን ባትናገሪ ምን ትሆኛለሽ? ውሸት ስለማልችል ነው። ግን አናድርጃት። በራሷ ምክንያት ነው የተናደደች። አንተ ደግሞ ምንድነው? እንደዚህ የሚያደርግ ደግሞ ምን ይዛችሁ መጣችሁ? ባንቺ የሚሆን ስጦታ ይዘንች ምትን ማዘርዬ በጣም ስለማከብራት ይህ ስጦታ ገዛውልን። ነው የሚያምረው። ለምንድን ነው መደሰት ያቃታቸው? ካልፈለጉት ታውት ብዬ ትቻቸው ልሄድ ነበር። እንዳይወረውሩብኝ ፈርቼ ነው ዝም ያልኩት። በመጀመሪያ ደሞዝዋ ነው የገዛችልሽ? ከራስሽ ኪስ አውጥተሽ ነው የገዛሽልኝ? በእውነት ማዘርዬ፣ በደሞዜ ነው የገዛሁት፣ በእዩ ብር አይደለም። እማ፣ ደስ ካለሽ እኮ መሳቅ ትችያለሽ ማዘርዬ። ያልተመቾሽ ነገር ካለ እኮ ይቀየራል። ምን ነው ልጄ፣ ደስታ አልበሽ ጸጋ ያልበስሽ። እውነት ነው ማዘርዬ፣ ጥያቄ አይጠየቅም፣ አሜን ነው የሚባለው። አሜን ማዘርዬ። አይገርምም? በእኔ ይደሰታሉ ብዬ አስቤ ያላቅም ነበር። የልጅ ልጃቸውን ሳርግ ስራ፣ ሱቅ እንዲምባቸው አልመጣም። ለነገሩ አሮጊቶች ቀስ አድርገው እንባቸውን መጥረግ ይችላሉ እንጂ አንድ ዘለላ እንባማ ጠብ ብላቸዋለች። ምን አለ ሲያለቅሱ አይቻቸው ቢሆን። እማ፣ ምንድ ነው ልታልች ነው? እንደሱ ከሆነ አዝንብ ይሁን። አትፍሪ፣ ባንን፣ ተመራረቁ በሉ። ደስታውተን እንዲህ ነው የሚገልጹት። እንዴት አይ ተውት በቃ እጅሽ ይባረክ ስራ አስኪያጁኝ ገና ባንዶሬ ክብዬ እኮ አንድ የሚያሳዝን ነገር ነግራኝ አንቺ ደግሞ ያው አስደሰትሽኝ አሁን ምን ነገረችሁት ልጇን አሞባት ለመድሃኒት መግዣ እንደው ፍራንክ ፈልጋ ቆይ ለዩ እነግረዋለሁ እኔስ አይ አይንገሩት ለምን ችግር የለውም ምን ያህል ነው ክቧ ግን እድለኛ ሰው ናት ሳልፈልግ እጄን ጠምዝዛ ነው የወሰደችብኝ ለልጇ ስለሆነ ግን ይሁን። ቢሆንም ደስ እንዲላ ስለማልፈልግ በማዘር በኩል ነው የምሰጧት። በቃ እኔ እንደ ሰጧት እንዳይነግሯት። ምን ችግር አለው? አስቀይማኛለች ታዲያ። ተስማሙ እንጂ። ገና ጥፋቷ ስላልገባት እኔ ላይ እየፈረደች ችግር የለውም ወደፊት ትታረጋላችሁ። እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። ምን ነው የሚያሳፍሩኝ? ተባረኪ። መቼም ሰራተኛ መሆን እንዳንቺ ነው። ይህንን ነገር እዩ። ፊትም ይደግሙልኛል። ገዛእናት የገዛች ገና ለገና መሲን አላግባብ ስትቆጣ ተይ ስላልኳት ነው። አድሌቶች እንኳን ቶች ለነገሩ ብትሰጠኝም አልቀበላትም ነበር አሁን

እኔ የምልሽ የምናደድ መስሎሽ ነው ለእኔ ያልሰጠሽ አዎ ታሳዝኛለሽ እሳይ ሀዘንሽን እንደውም አፕዴት ላድርግልሽ ይሄን የገዛሁት ለመሲ ነው ከልጅ ልጅ ቢለዩ አመት የማይቆዩ አንቺ ልጅ አይደለሽማ ምናልባት መናገር ካለብኝ ልጄን አሟታል እግዚአብሔር ይማርልሽ ለምን ለልጅ የመድኃኒት መግዣ ገንዘብ ስለሰጠኝ፣ ለሙድዬ መድኃኒት መግዣ ይሁናት ብለህ አልሰጣት። በጣም ነው ማመሰግነው፣ በወጣ የተካ አባቴ። አይገርምህም? ያልሰጠው ሰው ትዝ አለኝ። አሁን ብሬን ጨርሻለሁ። ደግሞ ብዙ እንዳይመስልህ ያው የዚህ ሀገር ደሞዝ ነው። እዩጌ ያልሰጠው ሰው ትሳለኝ ብር አበድረኝ ማለት። ደሞዝሽን በአንድ ቀን ጨርሰሽው እንዳይሆን አሁና፣ በቃይ አትበደሪ። በፍጹም መረሳት የሌለበት ሰው ነው። አበድረኝና ደሞዝ እንደተቀበልኩ በሚቀጥለው ወር እሰጥሃለሁ። እንደዚህ ከሆነ ግን ባትሰሪ ነው እኩም ይሻልሽ። እንዴ መስራትማ እንዳንቺ ሲባልልኝ ሰምታ የለ? ይኸውልሽ፣ እነማ ያገኙትን አግኝተው ነው። አንቺ ግን ወር ሙሉ ደክመሽ ለራስ የሆነ ነገር ማድረግ አለብሽ እንዴ። እንኪ አንቺ የምትፈልጊውን ነገር ውሰጂ። ለሌላ ሰው ግን ምንም ነገር እንዳታደርግ ለውሻ ጆሮውን ቆርጠው ሲሰጡት ስጋ ያበሉት ይመስለዋል የሚባለው ተረት ዛሬ በእኔ ላይ ደረሰ። እንዴ ለካ እኔ ነኝ የተረሳሁት። ቆይ ራሴ አብድሬ ነው ለእኔ ስጦታ የሚገዛልኝ? አሪፍ ነው የገዛችልኝ። ትንሹ አጠገብህ ነው በቃቸው። ዋው በጣም አምሮብሻል። አዎ በጣም አመሰግናለሁ። ማን ነው ትንሹ የምትዩው ግን አልኩኝ? እንዴ ተሳስተሽ ነው እናቴ፣ ሚጣዬ ገና እኮ ወደ ቤት አልገባሁም። አዎ፣ እኔ የምልሽ እናቴ፣ ስልክ ላይ ገንዘብ ላክሽለት እንዴ? አዎ ልኬለታለሁ። ምን ነው አይደለም፣ እንደሆን እንጃ እዳለበት መሰለኝ፣ እንዳለ ቆረጠበት። የምርሽን ነው እውነት? ቆይ ግን ለምንድን ነው ያልነገርሽኝ? እኔ ተበድሯል ብዬ በምን አውቃለሁ? እሺ አንቺንስ ምን አረግሽበት እንዴ? እኔማ ይኸውልሽ፣ እሱ እንዲገዛልኝ ግዢ ያልሽውን ነገር ማለት ነው፣ እንዲገዛልኝ ስልክለት ነው ያወኩት። እንዴ እና ያንቺንም ወሰደበት? ቆይልሽ፣ ስንት ሚበደር ነው? ምን አውቃለው። እና ማስታወሻ ግዢበት ብዬ ላኩትን ደሞዜን ብር፣ ይሄን ሌባ ልጅሽ እንዲበላው አረግሽው። ይኸውልሽ፣ የሚጣዬ ደሞዝ ስቀበል እገዛለሁ ያልሽኝን ነገር በሙሉ። በጣም አዝኜብሻለሁ። ይሄ ልጅሽን ደግሞ ይቅር እንደማልለው አወቂ። እሺ እናቴ ቻው። ምን ነው ተመልሰሽ መጣሽ? ሙሉዬ ገንዘቡን ኢዱናት እንዲሰጠችኝ ለምን ደሱ አለሽ? እዩ ግራ ሲጋባ ጠርጥሬ ይቺ ምስኪን ትሆን የሰጠችኝ ብያሰብኩ ነው። እንድታቂ አልፈለገችም እንጂ እሷ ናት የሰጠችሽ። ለምን አስቀይመሻት? አለ አላ እንደሰጠችሽ ካወቅሽ ግን ትናደዳለች። ወይኔ ጉዴ! ዛሬ ደግሞ ካለውትሮ በጣም ነው ያስቀየምኳት። በይ አሁን ዝም ብለሽ ይችዝ ለምን

ሄዱ ለእኔ ስጦታ ስጭኝ። ረስተሽኝ ነው? ሙሽሪትዬ፣ የእኔ ዋ፣ የእኔ ደግ፣ የእኔ አንጀታ በጣም አመሰግንሻለሁ። ለምን እ ለልጅ መድሃኒት መግሸት ስለሰጠሽኝ። ችግር የለም ሁለታችሁንም በጣም አመሰግናለሁ። በወጣ ይተካል ወይ ለጥላት የለ፣ ክቧ ሰጥቻ ነበር። ሰው ጭራሽ ቃልሽ እናጥፈሽ ለማንም ትሰጫለሽ። ተቀየምከኝ? አልተቀየምኳትም። የምሬን ነው። ምክንያት ደግሞ ምንም አደለም። ለራሷ እንኳን እኮ ምንም አላደረገችም። ታዲያ ይች ምስኪ እንዴት ነው የምቀየማት? ጓያልኩት እኮ ለሌላ ጊዜ እንዳልረሳ ነው። በቃ ተይኝ፣ ሄዱ ወተን እራት እንበላለን። እዩ ይሄ በጣም እኮ ነው የምወድ። ፍቅሬን ግን በተግባር አልገለጽኩልህም። ገለጽሽልኝ እኮ ይኸው። በተግባር እንደዚህም ገልጸሽልኝ አታውቂውም። የመጀመሪያ ደሞዜን እስከ ዛሬ ሲያስቸግሩ ለነበሩ ሰዎች ነው የሰጠሁት። ለአንተ ግን እሽ፣ በቃ ትጨነቂ፣ ተይው። ለእኔ እኮ ራስሽን ሰጥተሽኛል። ከአንቺ በላይ ምን የሚሰጥ ነገር አለ? ከራስ በላይ ትንሽ ቆንጥጠኝ። በልተን ስንመጣ አይሻልም? ደሞዝሽ ስንት ነው? ደሞዝ አይጠየቅም። እኔም መናገር አልፈልግም። ስጪኝ ትለኛለ ብዬ አይደለም ማንም በዚህ ብር ነው የምትሰራው ብሎ እንዲገምተኝ አልፈልግም። ለዩም ግዶ ነው ብኔ የነገርኩት። አንተ ለምደን ደሞዝ ማወቅ የፈለግከው? ሌላ ጥያቄ አለ? በቃ እንዝጋው። ቻው። በቀጣይ ሳምንት በሚስኪኖቹ አንተ እራስን የምታጠፈው ልጅ ሰፈሩ በሙሉ እንዳለ እኮ ስለአንተ ነው የሚያወራው። አንተማ በጤና አይደለም። እናቴ የሆነ ነገር አስመከታለች፣ ምናልባት ዶላር አስመክጠ። ወንድም፣ ቤተሰቦችህ ፓስፖርትን እንካ ብለው ራሱ ቢሰጡ እዛ ስትሄድ ባለቤቷ የምን ባል? እኔ እኮ እንደ ማዘር ባላቸው የሞተባቸው ነው የመሰለኝ። ምነው አንቺ ከባላቸው ጋር ነው የሚኖሩት? ዞር በል ልጅ ዱር እያልኩ እንዲያስበኝ አልፈልግም። ልክ ነሽ። ጎረምሳው ይኸውልህ፣ እናትህ ብቻዋን ስትሆን ጠብቃት። ሺህ አደራ። ሴትዮዋ እኮ ባላላቸው። ተይ እንጂ። እና ለትዳር አይደለማ፣ በማደጎ ሊወስዱ ትፈልገው። እኔ አሁንም ለአገባ ትፈልጋለህ?